ቀልደኛ አላችሁ፣ እኔ አለሁላችሁ። ዛሬ መጥቼ እላችሁ አለሁ። ከዚህ በፊት ተቀረጸ የሚደነ ግራንድ ለገጎት ነበር ትንሽ ኤድት ሲቀረው ነበር፣ አስተካክዬዋለሁ።

ሁለተኛ መንገድ ደሞ እንትን ነው ማስታወቂያ ድፈርስ፣ እንጂ በፎሎወርስ ብዛት ምናምን አይከፈልም። እሱ ውጭ ሀገር ስቶ ነው፣ አሁን አሜሪካ ምናምን ይከፈላል።

ብላችሁ ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። በቃ ብሏችኋል። አሁን ገብታችሁ አርኩ ባይ